ሰላም ሰላም የዜብራ ቲዩብ ፋሚሊዎቻችን እንደምናላችሁ! ለዕለት ሐሙስ የተመራረጡ የሀገር ውስጥ እንዲሁም ደግሞ የባህር ማዶ አጫጭር ስፖርታዊ መረጃዎችን ለእናንተ ለውድ ቤተሰቦች ይዘንላችሁ መተናል። ለቻናሉ አዲስ ከሆናችሁ ከሆናችሁ ቻናላችን ሰብስክራይብ ሼር ላይክ በማድረግ እንግዲህ ቤተሰብ እንድትሆኑ የዘውትር መልእክታችን ነው ማለት ነው። በዛሬው በዕለተ ሐሙስ በሚሎረን ቆይታ በትላንትናው በተጠናቀቀው የ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሁለት ጨዋታዎች ተከናውኗል። እነሱን በተመለከተ ውጤቶች እንመለከታለን። የደረጃ ሰንጠረዥ ውስጥ ምን ይመስላል? የ30ኛ ሳምንት ጨዋታዎችም ከነገ ጀምሮ መከናወን ይጀምራሉ። እነሱን የተመለከቱ አጫጭር መረጃዎችም ይኖረዋል ማለት ነው። ከእኛ ጋር ስናችሁ ከልብ እናመሰግናለን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑን የዘውትር መልእክታችን ነው። ቀዳሚ የደረግናቸው ስፖርታዊ መረጃዎች ተሸጋግረ ነው። በትላንት እለት እንግዲህ የ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሁለት ጨዋታዎች ተከናውኗል ማለት ነው። ሁለቱ ጨዋታዎች በተከናወኑበት የ29ኛ ሳምንት ጨዋታዎች ፍጻሜውን ሲያገኝ፣ ቀን 9 ሰዓት ላይ ቀዳሚ የነበረው የባህር ዳርና የኢትዮጵያ ንግድ ባንክ ጨዋታ ነበር ማለት ነው። የአምና ሻምፒዮን የሆኑት ንግድ ባንኮቹ ባለሜዳ ሆነው ነው የትላንትናውን ጨዋታ ባህር ዳር ከነማን ያስተናገዱት። ምንም እንኳን የኢትዮጵያ ፕሪሚየር ሊግ ጨዋቶች በገለልተኛ ሜዶች እየተከናወኑ ቢሆኑም ባለሜዳ ሆኖ የቀረበው ትላንትና ኢትዮጵያ ንግድ ባንክ ነበር። አምና ሻምፒዮን መሆኑን የሚታወስ ነው። የኢትዮጵያ ንግድ ባንክ ስፖርት ቡድን በትላንትናው ሁለት ከባህር ዳር ከነማ ጋር የተገናኘበትን ጨዋታ ያለምንም ግብ 0 ለ0 በሆነ ውጤት ነው የሁለቱ ክለብ ጨዋቶች የተጠናቀቀው። ባህር ዳር ከነማ ይህንን ጨዋታ ማሸነፍ ቢችል ኖሮ ባሳለፍነው መሀል ላይ በዘጠነኛ ሳምንት ኢትዮጵያ ቡና ወላይታ ዲቻን 1 ለ0 በሆነ ውጤት በማሸነፍ የሁለተኝነት ደረጃውን ከባህር ዳር ከነማ መረከቡ የሚታወስ ነው። ባርዳር ከነማ ትላንትና ማሸነፍ ቢችል ኑሮ ነጥቡን ወደ 49 ከፍ በማድረግ ከኢትዮጵያ ቡና ያለውን የሁለተኝነት ደረጃ መረከብ የሚችልበትን ውጤት ነው ትላንትና ማሳካት ያልቻለው። ኢትዮጵያ ንግድ ባንኮች በአንጻሩ ያላቸውን ነጥነት እዛው 38ኛ አስረኛ ደረጃ ላይ የተቀመጡ ክለብ ሆነዋል ማለት ነው። በሌላኛው ምሽት ላይ ተጠባቂ የነበረ ጨዋታ ነበር። መቻል ከሶችር የተገናኙበት ጨዋታ ነበር ማለት ነው። መቻሎች ይህንን ጨዋታ ማሸነፍ ቢችሉ ነጥባቸውን ወደ 44 ከፍ በማድረግ ከመሪዎቹ ጋር ላለመራቅ የሚያደርጉበትን ጥረት የሚያስቀጥሉ የሚያስቀጥልበት ነበር። ሌላኛው ስሁል ሽረ ነው። ስሁል ሽረ ወራጅ ቀጠና ላይ የሚገኝ ክለብ ነው። ይህንን ጨዋታ ማሸነፍ ወይም ደግሞ ከዚህ ጨዋታ የሚያጥ ማግኘት ቢችል ኖሮ ያው ባለበት ደረጃ ላይ ሆኖ ነገር ግን በቀጣይ የወራጅ ቀጠና ለመላቀቅ የሚያደርገው ስጋት ላይ አጠናክሮ የሚቀጥልበት መንገዶች ይፈጠሩ ነበር ማለት ነው። ነገር ግን የትናንትናው የሁለቱም ክለብ ጨዋቶች አንድ ለአንድ በሆነ ውጤት ነው መጠናቀቅ የቻሉት። በ56ኛው ደቂቃ ላይ ሽመልስ በቀለ ጉርም የሆነች ግብ አስቆጥሯል። ለስሁል ሽረ ደግሞ በሶስተኛው ደቂቃ ላይ ኤልያስ አህመድ ነው ግብ ማስቆጠር የቻለው። ሽመልስ በቀለ እንደምናስታውሰው እዚህ በጣም በርካታ ገድሎች በመቻል ቤቶችን እያስመለከተን ይገኛል ማለት ነው። ኢትዮጵያ ብሔራዊ ቡድን ለቅዱስ ጊዮርጊስ፣ እንዲሁም ደግሞ ወደ ግብጽ ሄዶ በርካታ አመታትን በእግር ኳስ ቤትን ያስመለከተ ሽመልስ በቀለ አሁን ላይም ዳግም ወደ ፕሪሚየር ሊጉ ተመልሶ በመቻል ቤት ጥሩ የሚባል አመትን እያስመለከተን ይገኛል ማለት ነው። በተለይ የዘንድሮን የከፍተኛ ግብ አግቢነቱ ላይም በከፍተኛ ፉክክር እየተቀላቀለ የሚገኝ ነው ማለት ነው። ሽመልስ በቀለ እንግዲህ የሀያ ዘጠነኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እነዚህን ይመስላሉ። በእነዚህ ጨዋታዎች መካከል የተሰሰተው የደረጃ ሰንጠረጆችን ስንመለከት አሁን ላይ ኢትዮጵያ ቀደምድን በ57 ነጥብ አንደኛነት ደረጃ ላይ መቀመጥ ይችላል። ኢትዮጵያ ቡና በ48 ነጥብ በ9 ነጥቦች ሩቅ ሁለተኛ ደረጃ ላይ መቀመጥ ሲችል ባህር ዳር ከነማ በ47 ነጥብ ሶስተኛ ደረጃ ላይ ነው መቀመጥ የቻለው። መቻል፣ እንዲሁም ደግሞ ሀዲያ ሆሳዕናና ወላይታ ድቻ በተመሳሳይ 41 ነጥቦች ከአራተኛ እስከ ስድስተኛ ደረጃ ላይ መቀመጥ የቻሉ ክለቦች ናቸው። ወራጅ ቀጠና ላይ ያሉትን ክለቦች ስንመለከት ከ13ኛ እስከ 18ኛ ደረጃ ላይ ያሉት ክለቦች የወራጅ ስጋት ውስጥ የሚገኙ ክለቦች ናቸው። ምንም እንኳን አራት ክለቦች ብቻ ቢሆኑም የዘንድሮን የፕሪሚየር ሊግ ወራጅ ቀጠናውን የሚወርዱ ክለቦች ብንመለከተው ያሉትም ከ13ተኛ እና 14ተኛ ጀምሮ ያሉት ክለቦች ግን የመውረድ ስጋት ላይ ይገኛሉ። ኢትዮ ኤሌክትሪክ 32 ነጥቦችን መሰብሰብ በ13ተኛ ደረጃ ላይ የተቀመጠው ድሬዳዋ ከነማ 30 ነጥቦችን መሰብሰብ በ14ተኛ ደረጃ ላይ መቀመጥ የቻለ ሆኖ መቀሌ 70 እንደርታ በተመሳሳይ 30 በክፍያ አንሶ 15ተኛ ደረጃ ላይ መቀመጥ የቻለ ነው። አዳማ ሱልሽራና ዓዲግራት ዩኒቨርሲቲ፣ እነዚህ ክለቦች እንግዲህ ወራጅ ቀጠና ስጋት ውስጥ የሚገኙ ክለቦች ናቸው። በቀጣይ በኢትዮጵያ ፕሪሚየር ሊግ በሚደረጉ ጨዋታ ውስጥ የሚያገኙዋቸው ነጥቦች ላለመውረድ ከሚተርፉ ክለቦች መካከል የትኛውን ምን የሚያስመለክተን ይሆናል አብረን እንመለከታለን። ሌላኛው እንግዲህ የሰላሳኛ ሳምንት ኢትዮጵያ ፕሪሚር ሊግ ጨዋቶች ከነገ ጀምሮ መከናወን ይጀምራሉ። ነገ ሁለት ጨዋቶች ይደረጋሉ። ከዘጠኝ ሰዓት ላይ ሲዳማ ቡና ከወላይታ ዲቻ በሚደረገው ጨዋታ ነው ማለት ነው። የሁለቱ የሰላሳኛ ሳምንት ጨዋታ ጅማሮን የሚያደርገው ሲዳማ ቡና እንደምናስታውሰው በ40 ነጥብ ስምንተኛ ደረጃ ላይ ነው መቀመጥ የቻለው። ወላይታዲቻ ደግሞ ከሲዳማ ቡና በአንድ ነጥብ በልጦ በ41 ነጥቦች ስድስተኛ ደረጃ ላይ መቀመጥ የቻለ ክለብ ነው። የሁለቱ ክለብ አሸናፊዎች የደረጃ ሰንጠሮች ላይ ለውጥ ማምጣት ይችላሉ። ሲዳማ ቡና ጨዋታውን ማሸነፍ የሚችል ከሆነ ከወላይታ ዲቻ ጋር ያለውን ነጥብ በሁለት ነጥብ መብለጥ ይችላል። ወላይታ ዲቻ በአንጻሩ ይህንን ጨዋታ ማሸነፍ የሚችል ከሆነ በአንድ ነጥብ የነበረው የሁለቱ ክለብ ልዩነቶችን ወደ አራት ከፍ የሚያደርግበት ውጤት ነው። የደቡብ ደርቢ ሆኖ አግኝተኗል ማለት ነው። ሌላኛው ምሽት የሚደረግ ተጠባቂ ጨዋታ አለ። ሀዋሳ ከነማ ከቅዱስ ጊዮርጊስ የሚገናኙበት ጨዋታ ነው። ሀዋሳ ከነሞች ባሳለፍነው ሶስት ተከታታይ የፕሪሚየር ሊጉ ጨዋታዎች ላይ መሸነፍ አልቻሉም። ጥሩ የሚባል እንቅስቃሴን እያሸነፉ ጨዋታዎችን መጥተው ከወራጅ ቀጠና የወጡበትን መንገድ ተመልክተናል። ቅዱስ ጊዮርጊስን በአንጻሩ ጥሩ የሚባል ራሴን ተመልክተን ባሳለፍነው ነው የ28ኛ ሳምንት ኢትዮጵያ ፕሪሚየር ሊግን ውጤት ሳይቀናው ቀርቷል ማለት ነው። የሁለቱ ክለብ ጫዋቶች ምስ 12 ሰዓት ላይ ይደረጋል ማለት ነው። አሁን ላይ ሀዋሳ ከነማ 34 ነጥቦችን በመሰብሰብ 15ኛ ደረጃ ላይ ነው የሚገኘው። ቅዱስ ጊዮርጊስ ደግሞ 40 ነጥቦችን በመሰብሰብ 7ኛ ደረጃ ላይ ነው የሚገኘው ክለብ ማለት ነው። የሁለቱ ክለብ ጫዋቶችም እያንዳንዱ ከዚህ በኋላ የሚደረጉ የፕሪሚየር ሊግ ጫዋቶች የደረጃ ሰንጠረዥ ላይ ብዙ ለውጦችን ያስመለክቱናል ማለት ነው። ኢትዮጵያ ፕሪሚየር ሊግን የከፍተኛ ግብ አስቆጣሪነቱን ስንመለከት የሀዋሳ ከነማ ተጫዋቹ ነው፣ አሊ ሱሌማን እንግዲህ በ12 ግቦች እየመራ ይገኛል ለማለት። አህመድ ሁሴን ደግሞ በ11 ግብ ከአርባ ምንጭ፣ እንዲሁም ደግሞ ሽመልስ በቀለ በተመሳሳይ በ11 ግብ ከመቻል በሁለተኛነት ደረጃ የተቀመጡ ተጫዋቾች ናቸው።